መጨረሻ ብሩኬ ተሸንፎ ለቅመማቸው ማለት ነው። ለሀይ ምዬታን በረከከ ማንም እንዳይቀራ ጋይዝ። ይእኔ ውዶጅ ማርያም ሲያምር ደስ ላል፣ ደስ ላል፣ ደስ ላል። እስከ ማታሾክ እያለው ጋይዝ፣ የፍቅር ጥያቄውን ውዶች፣ ግምታችሁ እናንተ። እኔ ግን ይመስለኛል የፍቅር ጥያቄ ነው ወይስ ታገብኛለሽ ጥያቄ ነው? ውዶጅ ዛሬ እንግዲህ የቀለበት ፕሮግራም ነው ብዬ ነው አስወዶቼ። እንግዲህ እንኳን ደስ አላችሁ የጨረቃ ፋሚሊዎች ማለት ነው። ዛሬ የሚገርም ቪዲዮ እንግዲህ በቡራዬ ቤት ማለት ነው። ዛሬ ማታ ማንም እንዳይቀር ጋይዝ፣ እንዳይቀር አሁን እንዳትቀሩ። መቅረት አይቻልም ተብሏል ጋይዝ ወዶቼ። ና ዛሬ እንግዲህ ልዩ ፕሮግራም ይኖራል ያስባለሁ። በተስፋ እንጠብቃለን።

እንግዲህ ማታ ደስ ምን ቪዲዮ ናል ብዬ ተስፋ አደርጋለሁ ውዶቼ ማለት ነው። እስከ ማታ ሰብስክራይብ ያደረገ እንጠብቃለን። አደለ ጋይስ? እና በጣም ደስ ብሎኛል። በጣም እንደገባ ነው። አየት እግዚአብሔርን ገና ሁለት ደቂቃ ከለቀቀ እና ዛሬ ማንም እንዳይቀር ለሀይሚ ቀለበት አደረግላት አራት ነጥብ